በሚዛን ላይ የሚለው ትምህርታችን ዛሬ በአላህ ፍቃድ የምናየው ዱዓ በእስላም ያለው ደረጃና አንገብጋቢነት፣ እንደዚሁ ደግሞ ዱዓ ማለት አሕባሾች ዘንድ ምን ማለት እንደሆነና ለዱዓ ያላቸውን አመለካከት የምናይበት ይሆናል። አላህ ስብሓንሁ ወተዓላ የሰው ልጆችን ሲፈጥራቸው ለጨዋታና ለዛዛታ አልፈጠራቸውም። ልቅ አድርጎም አልተዋቸውም። የሎቆንስ እጅግ በጣም ከባድ ለሆነ ጉዳይ እና ዓላማ ነው የፈጠራቸው። ይኸውም ዒባዳ ነው። የሰው ልጆችን በሙሉ ጂኖችንም ጭምር የፈጠርኩት እኔም በብቸኝነት ሊገዙኝ ሊያመልኩኝ ነው ብሏል። የተፈጠሩለትን ዓላማ እንዲያውቁና ከግብ ለማድረስም ጥረት እንዲያደርጉ አላህ አዟቸዋል። መጻሕፍትን አውርዷል። ነቢያትን ልከዋል። ጥሩና መጥፎውን ለይተው የሚያውቁበትን ወደ አላህ የሚያደርሰውን ጎዳና ማወቅ የሚችሉበትን አቅልና አእምሮ ሰጥቷቸው የፈጠርኳችሁ እኔን ልትገዙ ዘንድ ነው፣ በብቸኝነት ተገዙኝ ብሎም በየጊዜው ነቢያትን ልኳል። የሚሰሩትን ኸይር ሥራ በሙሉ ለአላህ ብቻ እንዳያደርጉ በሱ ማንንም ምንንም እንዳያጋሩም አስጠንቅቋል። አላህ ተባረከ ወተዓላ የፈጠረን ለዒባዳው እንደሆነ እንደነገረን ሁሉ ዒባዳ ማለት ምን ማለት እንደሆነ እሱ ራሱ ነግሮናል። ነቢያችን ዓለይሂ ሰላቱ ወሰላም ገልጸውልና እነሆ ዒባዳ ማለትና የዒባዳ ቁንጮ ማለትም ዱዓ እንደሆነ ረሱላችን ሰላቱ ወሰላም ሰሒሕ በሆነ ሓዲታቸው ተናግሯል። ዱዓም ለሁለት ይከፈላል። የምንፈልገውን ነገር የምንጠይቅበት ዱዓ አለ። እንደዚሁ ደግሞ አላህ ያዘዘንን በመሥራት የከለከለንን በመተው አጅር ፍለጋ የምናደርገው የዱዓ አይነታል። ሁለቱንም ዱዓዎችን ለአላህ ብቻ እንድናደርግ አላህ አዝዞናል። ወድዑሁ ሙኽሊሲነ ለሁዴም ብር፣ ለምኑት አላህን ተገዙት አምልኩት አምልኮትን በሙሉ ለእሱ ጥርት ታደርጋችሁ ብር። በዱዓም ይሁን በሌሎች የዒባዳ ዘርፎች ከአላህ ውጪ ማንንም እንዳያጋሩ የሰው ልጆችን አስጠንቅቋል። ወአነል መሳጅደ ሊላሂ ፈላ ተድዑ መዓላሂ አሐዳ ብሏ። ምድር በሙሉ የአላህ ናት። ከአላህ ውጪ ማንንም አታምልኩ፣ ማንንም አትለምኑ፣ አትገዙ ብሎ ከአላህ ውጪ ማንም ሊለመን አይገባም። ከአላህ ውጪ ማንንም ጠብቀኝ ልንል ከአላህ ውጭ ያለ ማንኛውንም አካል ልናመልከው እንፈልገውን ነገር እሱን አድርግልኝ ብለን እንደ አላህ ልንለምነው በጭራሽ አይገባ። መላኢካም ይሁን ነብይም ይሁን ወልይም ይሁን ተስፋ መደረግ ያለበት መከጀል ያለበት ከጭንቃ ውጣኝ፣ ደረሰለኝ መባል ያለበት አላህ ብቻ ነው። ቁል ሁ ወላሁ አሐድ፣ አላህ ሶመድ ተብሏል። ነው አላህ ስብሓንሁ ወተዓላ ብቸኛ የሆነ አምላክ ነው በል፣ ሶመድም እሱ ነው በል። ሶመድ ማለት የሰው ልጆች በሙሉ ፍጥረታት በሙሉ ወደሱ የሚጠጉ በሱ ላይ የሚመኩ ማለት ነው። ሙእሚኖች ከአላህ ውጪ ሓጃዬን አውጣለኝ ብለው ተስፋ የሚያደርጉትና የሚለምኑት ማንም የለም፣ ከአላህ በስተቀር። የነብያ ታላቃውን ካቢሆን አላህ ዘንድ ትልቅ ማድረግ ያለው ወልዩን ካቢሆን በአካል አጠገባችን ኖሮ ሊያደርገው የማይችለውን ነገር ልንጠይቀው አንችልም። የአላህን ሱብሓነሁ ወተዓላ ሐቅ አሳልፈን ልንሰጠው አይገባም። ፈርጀኝ፣ ጠብቀኝ፣ ድረስልኝ ኢለአኽሪህ ያለን መጠየቅ ያለብን አላህን እንጂ ነቢያትን፣ ወልዮችን፣ አምዋቶችን አይደለም። የስአሉሁ መን ፊስ ሰማዋቲ ወልአርድ ኩለ የውምን ሁወ ፊሻ ሰማኒና ምድር ላይ ያሉ በሙሉ የሚጠይቁት የሚለምኑት አላህ ነው ተባረከ ወተዓላ። መኽሉቆች በሙሉ በተፈጥሯቸው ወደ ጌታቸው ከጃዮች ናቸው። ፈጣሪያቸውን ተንከባካቢያቸውን ያቃሉ ከፈጣሪያቸውና ከተንከባከቢያቸው ጥሩ ነገር ይጠብቃሉ፣ ይጠይቁታል። አደጋን እንዲከላከልላቸውም ይለምኑታል፣ ይወዱታል። የጠይ የፈለጉትን ነገር ከሱ እንደሚያገኙም ተስፋ ያደርጋሉ። በየትኛው መልኩ ለቅጽበት እንኳ የሰው ልጅ ከጌታው ተብቃቅቶ መኖር አይችልም። ምንም እንኳ በድሎት ጊዜ ጌታቸውን ቢዘነጉና ቢያስቀይሙት አደጋና መከራ በመጠባቸው ጊዜ።

አላህን ይለምኑታል። ዲኑን ለእሱ አድርገው ጥርት አድርገው እዚህ ጋ አላህ ሱብሓነሁ ተዓላ ዱዓን ዲን ብሎታል። ሌላ ቦታ ላይ ዒባዳ ብሎታል። የተለያዩ ስሞች አሉት። ነሁ የዱዓን አንገብጋቢነትና እስላም ላይ ያለውን ደረጃ ልናውቅ ይገባናል። ማነኛውም የሰው ልጅ በተፈጥሮ ከፈጣሪው ጥሩን ነገር ይከጀላል። አደጋና መጥፎ ነገርን የሚያሰጋ ነገርን እንደሚያስወግድለትም ተስፋ ያደርጋል። ጌታውን የሚያውቅ ነቢዩን የሚያውቅ ሙስሊም ደግሞ የዱዓን ደረጃ ከማንም በላይ ጠንቅቆ በማወቁ ዱዓን ከአላህ ውጪ ለማንም አሳልፎ አይሰጥም። ሷሒሕ በሆነ በነቢዩ ሐዲት ዱዓ ዒባዳ ነው ብላ ዒባዳ ማለት ደግሞ ካልነበርንበት የተገኘንለት ዓላማ ነው። ማንኛውም የአላህ ባርያ ዱዓን እስካላስተካከለና የዱዓን ምንነት እስካልተረዳ ድረስ ዒባዳው ሊስተካከል አይችልም። ዒባዳ እና ዱዓ የተቆራኙ ናቸው። ዱዓ ማለትም ዒባዳ እሱ ነው ብለዋል ነቢዩ ሶላቱ ወሰላም። ተውሒደል ኡሉሂያን ተውሒድ ሩቡብያን ተውሒደል አስማዕ ወሲፋትን ውስጡ ላይ ይዟል። ኢብኑል ቀይም እንዳሉት አንድ ሰው ዱዓ ሲያደርግ ያደርግ የሚለምነውን ነገር የሚጠይቀውን ነገር መስጠት የሚችል ጌታ እንዳለ አምኖ ነው ዱዓ የሚያደርገው። እንደዚሁ ደግሞ እንደሚሰማ ማድረግ እንደሚችል አምኖ ነው የሚለምነው። የመጀመሪያው ተውሒድ ሩቡብያ ነው። የሚለመነውን ነገር መሰት የሚችል መሆኑን ማመኑ ጥሬውን እንደሚሰማ ማወቁ ደግሞ ተውሒድ አልአስማዕ ወሲፋት፣ ሌሎችን መለመን ትቶ እሱን ብቻ መለመኑ ደግሞ ተውሒድ አልኡሉህያ ነው ነው ዱዓ ሦስቱንም የተውሂድ ዓይነቶችን ይዟል። ኢማን ማለት ነው። ኢስላም ማለት ነው። ጥርት ያለውን ዱዓ ስናደርግ ማለት ነው። አላህ ተባረከ ወተዓላ ቁርአንን ሲጀምረው በዱዓ ጀምሮታል። ሱረቱል ፋቲሓ ውስጧ ላይ ያሉ አብዛኛው አያዎች የዱዓ አያ ናቸው።

ስውር ከሆኑ አደጋዎችና ክፋቶች አላህ እንዲጠብቀን እምንለመንበት ሱራ ነው። ወሀከዛ ቁርአን ከመጀመሪያ እስከ መጨረሻው በዱዓ የተሞላ ዱዓ እንድናደርግ አላህን ብቻ እንድንለመን የሚያዙ አያዎች አሉ። አላህን በመለመን አላህን ብቻ በመጠየቅ የሚገኘውን ማዕረግ የሚገልጹ አያዎች አሉ። ከአላህ ውጭ ያለን አካል መለመን የሚያመጣውን መዘዝ የሚገልጹ አያዎች አሉ። ዱዓ ዒባዳ ነው ብለናል። ቁርአን የመጣው በሙሉ ዒባዳን ለአላህ ብቻ እንድናደርግ ከአላህ ውጪ ላለ አካል አሳልፈን ከመስጠት እንድንጠነቀቅ ነው። ዱዓ እስልምና ላይ ትልቅ ቦታ እንዲሰጠው ያደረገውና ዱዓ ማለት ዒባዳ ነው ዒባዳ ማለት ዱዓ ማለት ነው እንደነል ያደረገው ዱዓ ውስጡ ላይ የተለያዩ ነገሮችን ስለያዘ ነው። እንደዚሁ ደግሞ የዱዓዎች ሁሉ ዋና የሆነው አላህ ለመልካም ነገር እንዲወፍቀን ሂዳያ እንዲሰጠን ወንጀላችንን ይቅር እንዲለን መሰል የሆኑ ትልልቅ የምንጠይቃቸው ነገሮች ውስጡ ላይ ስላሉ ከዱዓዎች ሁሉ የተሻለ ዱዓ ማለት የአላህን ውዴታ መጠየቅ ነው። አላህ እንዲወደን የሚወደውን ነገር ለመሥራት እንዲያበቃን፣ ከሚጠላው ነገር እንዲያርቀን አላህን መጠየቅ። እንደዚሁ ጥሩ ከሚባሉ ዱዓዎች መሃል ሌላኛው ሱአሉላህ አልዐፉ ወልዓፍያ አላህን ይቅርታና ሰላምን መጠየቅ ነው። በአዱንያም በአኼራ ሰላም እንዲሰጥን፣ ጥፋታችንን እንዲምረን መጠየቅ ነው። ውሃ ከዛ ቀጥተኛው መንገድ እንዲመራን መጠየቅ፣ መሰል የሆኑ የሰው ልጆች ደካመነታቸውን የሚያረጋግጡበት ጌታቸውን ደግሞ ከፍ የሚያደርጉበትና የፈለገው ነገር ሁሉ ማድረግ የሚችል ብቃት እንዳለው የፈለገውን ነገር ሁሉ ማድረግ የሚችል መሆኑን አምነው በግልጽ የሚናገሩበት ከመሆኑ አንጻር ነው ዱሃ ዒባዳ ነው የተባሉ ዱዓ ማለት ዒባዳ ማለት ነው አዱዓኡ ህወል ዒባዳ ዱዓ የዒባዳ አካል ነው ብቻ አይደለም የተባሉ በነቢዩ ሐዲት መሠረት ዱዓ ማለት ዒባዳ ማለት ዱዓ ማለት እሱ ነው ዒባዳ ያሉት እንደው ዒባዳን በዱዓ የገደቡት ነው ይመስል ሶላት ስንሰግድ ዱዓ አለ ውስጡ ላይ ሐጅ ስናደርግ ዱዓ አለ ውስጡ ላይ ጾም ስንጾም ውስጡ ላይ ዱዓ አለ ቀደም ሲል እንደጠቀስነው ዱዓ ሁለት ዓይነት ነው። እጃችንን አንስተን የአዱንያም ይሁን የአኼራ ጥቅም መለመናችን፣ የአዱኒያም ይሁን የአኼራን አደጋ አላህ እንዲከላከልልን አላህ እንዲከላከልልን መለመናችን አንድ የዱዓ ዓይነት ነው። ሌላኛው አላህ ያዘንን መታዘዛችን፣ የከለከለንን መከልከላችን በሙሉ ዱዓ ይባላል። አኼራ ላይ አጅር ስለምንፈልግበት፣ ከቅጣት መዳን ስለምንፈልግበት ማለት ነው። የዱዓን ደረጃ ከሚገልጹ ነገሮች መሃልም አንዱ

የሰው ልጆች ተቸግረው አቅም ያለውን ሰው አዱንያዊ ጥቅም መለመን ማለት አይደለም የተፈለገው። ይሄ በመሰረቱ በሸሪዓችን የተወገዘ ነው። የሰው ልጅ ግን ከተቸገረ የሚበላው የሚጠጣውን ካጣ ማድረግ የሚችልን ሰው በአካል ሄዶ ስጠኝ ብሎ ቢለመን የራሱን ኪስ ለመሙላት ብሎ እስካልሆነ ድረስና ይሄን ስራይ ብሎ እስካልያዘ ድረስ ምንም ችግር የለውም ማለት እንችላል። እዚህ ጋ ግን መለመን የተፈለገው የታወቀውን ዱዓ ነው። መክሉቅን እጃችንን አንስተን ጠብቀኝ፣ ከጭንቃ ውጣኝ፣ ተቸግሬ ያለው ፈረጃምጣለኝ ኢለአኽር ብሎ መለመን ትልቅ የሆነ ሽርክ ነው። ለአላህ እንጂ ለማንም አይገባም። ይህንን አላ ስብሓን ወ ተዓላ ዲን ብሎ ሰይሞታል። መለመንን ዱዓም ማድረግን አላህም መጠየቀን አላህ ተባረከ ወ ተዓላ ለምኑኝ ብሎ አዘአል። ይኸም ዒባዳ መሆኑን በግልጽ ከሚያሳዩ ነገሮች መሃል አንዱ ነው። ምክንያቱም ካሁን ቀደም ዒባዳ ማለት ማለት እንደሆነ ስንገልጽ ማንኛውም አላህ ሱብሓነሁ ወተዓላ አድርጉት ብሎ ያዘዘ የሚወደው የሚቀበለው ነገር በሙሉ ዒባዳ ነው ብለናል። አላህ ለምኑኝ ብሎ አዘዋል። ከለመናችሁኝ መልስ ሰጣችኋ አለው የጠየቃችሁትን ታገኛላችሁ ብሏል። ዱዓ ከማድረግ ወደ ኋላ ያሉና የኮሩ ሰዎች ላይ ደግሞ ዝተዋል። ወቃለ ረብኩም ኡድዑኒ አስተጅብ ለኩም ኢነለዚነ የስተክቢሩነ ዓን ዒባደቲ ሰየድኹሉነ ጀሃነመ ዳኸሪን ጌታችሁ አላህ ለምኑኝ አለ፣ ጠይቁኝ አለ። አስተጅብ ለኩም እሺ ላችኋለሁ፣ ዱዓችሁን ሰማለሁ፣ እቀበላለሁ። ኢነለዚነ የስተክብሩነ አን ዒባደቲ እነዚያ እኔን ከመገዛታል እኔን ከመገዛታል። ቁርአኑ ከላይ አያው ከላይ የጀመረው ለምኑኝ ብሎን፣ አላህን መለመንና ዱዓ ማድረግ በቀጥታ ዒባዳ እንደሆነ የሚያሳይ አገላለጽ ነው። እነዚያ እኔን ከመለመን የሚኮሩ አላለም እኔን ከመገዛት የሚኮሯአል አላህን መለመን ዒባዳ እንደሆነ የሚያሳይ የቁርአን አገላለጽን። ሰየድኹሉነ ጀሃነመ ዳኺሪን ጀሃንም የተዋረዱ ሆነው ይገባሉ ብሏል። ከአላሁ ውጭ ያለን አካል መለመን ጀሃንም እንዲገቡ ያደርጋል። አላህን ከመለመን መኩራት ተዋርደው ጀሃንም እንዲገቡ ያደርጋል። ዱዓ በራሱ የባርያነት ምልክት ነው። ለአላህ መተናነስ ነው። ያለ አላህ መኖር እንደማንችልና ሁሌ ከጃዮች እንደሆነን የሚያሳይ ነገር ውስጡ ላይ ተስፋ አለ፣ ስጋት አለ። የአላህን ስብሓንሁ ወተዓላ ችሎታና ሃያልነቱን ማመን አለ ውስጡ ላይ። ለዚህም የዕባዳ ቁንጮ ሆኗል። ካላሁ እጅ ላላ ካል ሱን አሳልፎ መስጠትም ሽርክ ሆኗል። ዱዓ ላይ የሚገኘው ሽርክ ረሱላችን አለይሂ ሰላቱ ወሰላም ከመካ ሙሽሪኮች ጋር እንዲጋጩ ያደረገው ዋናው ምክንያትም በጊዜው የነበሩ የመካ ሙሽሪኮች ከአላህ ውጭ ያሉ የፈለጓቸው ነገሮችን ይለምኑና ይጠይቁ ነበር። ረሱላችን ሳላት ወሰላም ዱዓን፣ ዒባዳን፣ ልመናን ለአላህ ብቻ አድርጉ፣ ማንንም ጠብቀኝ አትበሉ፣ ማንንም ከጭንቃው ጣኝ አትበሉ ብለው ጥሪ ማድረግ ሲጀምሩ ነው ጸቡ የጀመረው። ወሁወ አስሉ ሽርክ ልዓለም። በዘመናችንም ቢሆን የሰው ልጆች የሽርካቸው መነሻና ዋናው ይኸው ጉዳይ ነው ከአላህ ውጭ ያለን አካል ተስፋ ማድረጋቸው ለከብር መስገዳቸው፣ ለከብር መሳላቸው፣ ሞተው የተቀበሩ ሰዎችን አውሊያም ይበሏቸው ነቢይም ይበሏቸው እንሱን መለመናቸውን ዓለም ላይ ሽርክ እንዲስፋፋ ሰበብ ይሆን። ቁርኣንም ከምንም በላይ እያስጠነቀቀ ያለው እንዲህ ዓይነቱም ሽርክን ለም የርድ ፊልቁርኣኒ አተሕዚሩ ምን ሳኤር አንዋዕ ሽርክ ምስለማ ወረደ ፊተሕዚሪ ምን ሽርኪ ፍዱዓ ይላሉ ዕለሞች። ቁርኣን ላይ ምንም ዓይነት ማስጠንቀቂያ በብዛት አልመጣም ዱዓ ላይ ከማሻርክ ከመጣው ማስጠንቀቂያ የበለጠ ነው። ብዙ ሰዎች እያሻረኩ ያለው ዱዓ ላይ ነው። ዱዓ ላይ ሽርክ እንዳይመጣም ነው አላህ ተባረከ ወተዓላ ማንን መለመን እንዳለብን ቁርኣን ላይ ደጋግሞ የነገርን። እንዴት መለመን እንዳለብን ቁርኣን ላይ ደጋግሞ የነገርን። የለመንነው እንደሆነ ቅርብ እንደሆነና መልስ እንደሚሰጠን ቁርኣን ላይ የነገርን። የነቢያት ዱዓ ምን ይመስል እንደነበረም ቁርኣን ላይ የነገረን። ለዚህ የነቢያትን መንገድ መንገት ተከተልን ዱዓ እንድናደርግ የተኛውም ነቢይ ከሱ ፊት የነበረውን ነቢይ አልለመነም። ከእሱ በፊት የነበረው ነብይ ጋ ሄዶ ዱዓ አላደረገም። ወሐከዛ ነብያችን መሐመድ መሐመድ ሰለላሁ ዐለይሂ ወሰለም ነብያት መደምደሚያ የተኛውም ነብይ መቃብር ጋር ሄዶ ዱዓ አላደረጉም። የተኛውንም ነብይ አልለመኑም። አላህንም በተኛውም ነብይ ይሁንብህ ብለው አልጠየቁትም። ይልቁንስ ትክክለኛውን ዱዓ አስተምረውናል። አላህን ይለምኑ ነበር። አላህን በሚለምኑበት ጊዜም አደቡን ጠብቀው ይለምኑ ነበር። ያህን አደብም ለኛ ማስተም ያህን አደብም ለኛ አስተምረውናል። ወሐከዛ አኺራ መዳን የሚፈልግ ጌታውን ማስደስት የሚፈልግ ከምሩ ነብዩን የሚከተል በሙሉ የዱዓን አደብ ሊጠብቅ ይገባል። ካላህ ውጪ ማንንም ከመለመን ሊታቀብ ይገባል። አዳዲስና መጥ የዱዓ አይነቶችን ከመጠቀም ጥንቃቄ ሊያደርግ ይገባል። ሊያከፍርና ከእስልምና ሊያወጣ የሚችል የዱዓ አይነት አለና ይሄን ሊጠነቀቅ ይገባል። ቀብር ላይ ሄዶ የሞተውን ሰው መለመን ካላህ ውጪ ያለን ካል ነብዮችን፣ ወልዮችን፣ ሷሊሖችን ደረሱልኝ ከጭንቃውጡኝ ብሎ የሞቱ መኽሉቆችን መለመን ይህ ከአላህ የሚያጋጭ ሥራ ነው። ከላ ኢላሀ ኢላላህ ጋር የሚጻረር ተግባር ነው። ከአላህ ውጭ ያለን አካል ማንም ይሁን ማን በማይችለው ነገር የለመነ ድረስልኝ ያለ፣ ጠብቀኝ ያለ ላ ኢላሀ ኢላላህን በሚገባ አልተረዳም። በሚገባል ተረዳ ረሱልንም ዓለይሂ በትክክል ሰላቱ ወሰላም አልተከተለም። ምክንያቱም የሞተን አካል ቀጥታ የጠየቅነው ነገር ማድረግ የማይችልን አካል ድረሰልኝ ጠብቀኝ ከጭንቃውጣኝ ማለትና ሐጃየን አሳካልኝ ብሎ ማለት የአላህ ሐቅ የሆነውን ዱዓን ዒባዳን ለመክሉቅ አሳልፎ መስጠት ነው። ዒባዳ የአላህ ሐቅ ከመሆኑ ጋር ሸይጣን ወስውስዋቸው አንዳንድ ሰዎች አላህን መለመን ትቶ መክሉቆችን ሲለምኑ ይታያል። ከአላህ ውጪ ያለን አካል ለምኑ ብለው ሲያዙና ሲያስተምሩ ይታያል። ነገር ግን ከአላህ ውጪ ያለን አካል ለምኑ ብለው በዚህ ግልጽ በሆነ አገላለጽ አይናገሩ፣ ሽፋን ይሰጡታል። ባለፈው እንደጠቀስ ነው ለኸምር ሌላ ሰም ቢሰጡት፣ ለስርቆት ሌላ ሰም ቢሰጡት ስርቆት መሆኑ አስካሪ መጠጥ መሆኑ አይቀርም። ወሐከዳ እዚህም ጋ የአላህ ብቻ ሐቅ የሆነውን ዱዓ የዒባዳዎች ሁሉ ቁንጮ የሆነውን ዱዓ ካላሁ ውጪ ላለ አካል አሳልፈው ይሰጣሉ። የአላህ ከማለት እልቅ ያሑሴይን ያኑር ሑሴይን ያረሱልላህ የሚሉ ሰዎች አሉ። ከእነዚህም መሃል አንዱ አሕባሾች ናቸው። ያሙሐመድ ያረሱልላህ ብለው ዱዓ ሲያደርጉ ይታያል። ሌሎችንም ወልዮች ናቸው የሚሏቸው ሰዎችን ሞተው የተቀበሩ መኽሉቆችን ሲለምኑ ይታያል። ይህን እነሱ ልመናና ዱዓ አይሉትም። ዱዓ ከአላህ እንጂ ከማንም እንደማይጠየቅ የትኛውም ንጹሕ አእምሮ ያለው ሙስሊም ያውቃል ላኪን ተወስል ሸፋዐ ተበሩክ እስትዓና እስቲጋሳ እያሉ ሽፋን ይሰጡተ። በዚህም የመጣ ዱዓ ላይ ሽርክ የተስፋፋ መጥቶ አላዋቂዎችም በእነሱ ማታለያ ተሸንግለው ባጥሉ ሐቅ ሆኖ ታይቷቸ ሐኩም ባጥል ሆኖ እየታያቸው መጥቶ ተውሄ ተገቢያ አይደለም። መለመን ያለበት አላህ ብቻ ነው። መማል ያለበት በአላህ ብቻ ነው። ደረሰልን፣ ከጭንቃ ውጣኝ፣ ጠብቀኝ መባል ያለበት አላህ ብቻ ነው ሲባሉ ይሄ አዲስ የመጣ እምነት ነው ማለት ጀምራ ባስተማሯቸው መሰረት እንዲሁ በውሸትና በቅጥፈት የሌሉ መረጃዎችን እየሰበሰቡ ቀደምት ዑለሞች ላይ እየዋሹ ደዒፍ ሐዲትን ሶሒሕ እያደረጉ ሶሒሑን ደዒፍ እያደረጉ እመቱን ወደ ሽርክ እየጎተቱ ይገኛሉ። በዚህም ኡማው እንዲበታተን ወደ ሐቅ የሚጣሩ ሰዎች አጥባቂዎች እንዲባሉ፣ አንድነትን ማይፈልጉ እንዲባሉ ሰበብ ሆነዋል። የእነሱን የተሳሳት አካሄድ እውነት ለማስመሰልም የለ የሌለ ጥረት ሲያደርጉ ይታያል። የአላህ ሐቅ የሆነውን ዱዓና ዒባዳን በተወሱል ስም በተበሩክ ስም ከአላህ ውጭ ላላ ካል አሳልፎ ሲሰጡ፣ እንደዚህ የተለያዩ ማደናበሪያዎችን ሲጠቀሙና መሠረተ ቢስ የሆኑ ታሪኮችን በሕልም የታዩ ነገሮችን ሲደረድሩና ሲዘረዝሩ ይታያል። በዚህም መጣ። በርካታ ሰዎች ሽርክ ላይ ወድቀዋል፣ አኺራቸውን አበላሽተዋል። ነው ባለንበት ጊዜ አህባሾች ይህ ነጥብ ላይ መስመር ስተዋል። ከአላህ ውጪ ያለን አካል መለመንና መጥራት ዒባዳ አይደለም፣ ዒባዳ ማለት መተናነስ ማለት ነው። እስካልተናነስክለት ድረስ የፈለግከውን አካል ጥራው፣ ለምነው፣ ጠይቀው ብለው በግልጽ ተናግረዋል። አብዱላህ አልሐደሪ ኢብኑ ተይሚያን

ያረሱል ላህ ያ አባ በክር ያዑመር ያዓሊ ያጀይላኒ ብትል ምንም ችግር የለውም። ርሃል ፊ ሓለት ሕዱርህም ፊ ሓያትህም ወባዕደ ወፋትህም። እነዚህ ስማቸው የተጠቀሱ ሰዎች በሕይወት ኖረው አጠገብህም ይሆኑ ከሞቱና ከተቀበሩ በኋላ ሁን ብጠራቸውና በተለመናቸው ችግር የለውም። ሽርካ አይደለም ልሃል ዒባዳ አይደለም ልሃል። ዒባዳ ማለት መተናነስ ነው እንዲሁ የማይመስልና ዕልም አለው ከሚባል ሰው ማይጠበቅ ንግግር ው። አንድን ካል ከለምነው የብዛሚነስ ተናንሶለታል። እንደዚሁ ደግሞ የምንለምነው ማድረግ ይችላል የምርአቅም ኖሮን ነው። አቡበክር፣ ዑመር፣ ዓሊ ጀይላኒ ብለን የምንጠራቸው ሰዎች ሞተዋል። ካጠገባችን የሉም። ከውኑ ላይ ምንም አይነት ሥልጣንም የላቸው አላህን መጥራትቱ አንድ ሰው እነዚህ ሰዎችን ለምድነውም ይጠራው እነዚህን ሰዎች መጥራት መለመኑ ችግር የለውም ዒባዳ አይደለም ብሎ ማስተማሩስ ፋይዳው ምንድን ነው? ጥቅሙ ምንድን ነው? ሰዎችን ወደ ሽርክ ወደኋላ መጎተት ካልሆነ በስተቀር ከእስልምና ውጭ ያሉ ሰዎች መርየምን ሲለምኑ፣ ዒሳን ሲለምኑ እናወግዛለን። እዚሁ ጋ ሙስሊም ነኝ የሚሉ ሰዎች የአባበክር የአሊ ያ ጀይላን ይበተል ሞተውም ይሁን በህይወት ኖረው ምንም ችግር የለውም ዒባዳ አይደለም። ዒባዳ ካልሆነ ለምን ያልሆነ ወሬ ለምን አወራለሁ?

አው መይት ምንም ዓይነት ደሊል የለም። በነቢዮች በወልዮች ተወሱል ማድረግ እንደማይቻል የሚጠቁም የሚያሳይ ደሊል የለም። ፊሓሊል ገይብ አው በዕደ ወፋቲህ፣ በሕይወት ኖረው ራቅ ያለ ቦታ ቢኖሩም፣ ከሞቱ በኋላ ቢሆንም በወልዮችና በነቢዮች ተወሱል ማድረግ እንደማይቻል የሚያሳይ ደሊል የለም። ቢደዕዋ አነ ዛሊከ ዒባደቱን ወልዮችን ነቢዮችን ድረሱልኝ ብሎ መለመንና መጠየቅ ዒባዳ ነው በሚል ማሳበብያ ማሳበቢያ አይቻልም ልንል አይገባም፣ ደሊል የለውማል። ምክንያቱም ማለት ሊአነሁ ላይሰ ዒባደተን ሊገይሪ ላሂ ሙጀረዱ ኒዳ ሊሐይን አው መይት፣ ካላህ ውጭ ያለን አካል በሕይወት ያለም ይሁን የሞተን መጥራቱ ብቻ ዒባዳ አያሰኘውም ማለት እዚው ክታብ ላይ ሌላ ስፍራ ላይ ፋኢደቱን ፊበያን ጀዋዙ ኒዳኢ ነቢይ ባዕደ ወፋቲ ብሎ ይናገራል። በገልጽ ነቢዩን ከሞቱ በኋላ ያ ረሱለላህ ብሎ መጥራትና መለመን እንደሚቻል የሚያሳይ ፋኢዳ ብሎ ይናገር። ለዚህም ደዒፍ በሆኑ ያሰበውን ነገር በማይመለከቱ ነገሮች ደሊል ሲያደርግ ይታያል። ለዚህም ደሊል ብሎ ከሚያቀርባቸው ነገሮች አንዱ ዐብዱላህ ብን ዑመር እግሩን ሲደነዝዘው የምትወደውን ሰው ስም ጥራ ሲሉት ያ ሙሐመድ ብሏል። ይሄንንም እብኑ ተይሚያ ክታቡ ላይ ያስፍሮታል። ዋህብዮች ያ ረሱሉላህ ብሎ መጥረቱ ብቻ ሽርክ ነው ይላሉና እብኑ ተይሚያንም ከፍሯል፣ ሙሽሪክ ነው ሊሉት ይገባል ብሎ እንዲሁ ተጨባጭ ያልሆነ የማይመስልና ሆራፊ ንግግር ሲናገር እናየዋለን። ይህን ሐዲስ ኢንሻአላህ ሳምንት የምናየውና መልስ የምንሰጥበት ሲሆን እዚህ ጋር ቆም ብለን ማየት ያለብን የዛሬውን ደርስ ከማጠናቀቂያ በፊት ግልጽ የሆነውን የቁርአንና የሓዲት ማስረጃ ትቶ ከስሜት ጋር የሚሄዱ መረጃ የሚባሉ ነገሮችን ያሰባሰቡ የአላህ ባሮችን ለማደናበር መሞከር ዒልም አለው ከሚባል ሰው ማይጠበቅ። የዓሊሞች ድርሻ፣ የዓሊሞች ግዴታ ሰዎችን ከጭለማ ወደ ብርሃን ማውጣት እንጂ ከብርሃን ወደ ጭለማ መውሰድ አይደለም። ቁርአን ላይ በርካታ አያዎች ዱዓን ለአላህ ብቻ እንድናደርግ አዘው ነብያችን የተኛውን ቦታ ላይ በነቢዩ ሙሳ ወይም በኢብራሂም ወይም በኢስማኤል ተወሱሉ የሚሆን እስትጋታ አላደረጉም። በህይወት ያለ የሰው ልጅ በሚችለው ነገር እስትጋታ ብንጠይቀው ተወሱል ብናደርግ ምንም ችግር የለው። ከብዶኛል ይሄን እቃ አንሳለኝ፣ አስሸክመኝ ብንል፣ ርቦኛል፣ ምግብ ስጠኝ ብንሉ አጠገባችን ያለን ሰው ምንም ችግር የለው የሰው ልጅ የሚችለው ነገር እስከሆነ ድረስ አማ ከአላህ ውጪ ማንም የማይችለውን ነገር ማንኛውንም ሰው መጠየቅ አንችልም። በሕይወትም ቢኖር ቢሞት፣ ልጅ ያጣ ሰው ነቢዩን ልጅ ስጡኝ ማለት አይችልም። አጠገባቸውም ካሆኑ በሕይወትም ካቢኖሩ ከሞቱ በኋላ ይባስ ነው። ከአላህ ውጭ ያለን ካል አላህ እንጂ ማንም የማይችለውን ነገር አድርግልን ስንለው፣ አብዱላህ አልሐራሪ ዜጋ እንዳለው መጥራት ብቻ አይደለም ማድረግ ይችላል ብለን አምነን ነው እየጠራን ያለው። በጭንቅ ሰዓት ላይ በመከራ ሰዓት ላይ ያ ዓሊ ያ ጀይላኒ ያኑር ሑሴን፣ በሚሉበት ጊዜ ሰዎች ዐብዱላሂል ሀረሪ የሚለው ይህ ዱዓ አይባልም። ምክንያቱም ዱዓ ማለት መተናነስ ማለት ነው፣ ለጠራኸው አካል አልተናነስክምና ብትጠራው ችግር የለውም። ይህን ንግግር የሚሰማ ማንኛውም ዐቅል ያለው ሰው ውስጡ ላይ ብዙ ጥያቄዎች ይነሳሉ። በጭንቅ ሰዓት ላይ እሱ የሆነ ነገር ካልፈለግኩና ለእሱ ካልተናነስኩኝ ማድረግ ይችላል የሚል እምነት ውስጤ ላይ ከሌለ ከሌሎች እልቅ እሱን የመጠራበት ምክንያት ምንድን ነው? ማድረግ ይችላል የሚል እምነት ኖሮኝ የሰው ልጅ ከሞተ በኋላ ምንም ማድረግ እንደማይችል ደግሞ የሚታወቅ ነገር። የሰው ልጆች ከሞቱ በኋላ ከኛ ይጠብቃል፣ ከኛ ይከጀላል። እዚህ ጋር ደግሞ ለምኗቸው ጥሩዋቸው ያሉን ነው አሕባሾች። ከአላህ ምን ነው የሰው ልጅ ከአላህ እጅ ያለን ካልሚ ለምን ነው የሚጠይቀው? ከመቼስ ጀምሮ ነው እንዲህ ነገር የመጣው? ሰሐቦች ይሄን ያደርጉ ነበር? ያ رسول الله ያ አባበክር ያ ዑመር ያሉ ሲለምኑ አልታየም። የተጀመረው በሺዓዎች ጊዜ ነው። ሶፊዮች ነው ይሄን ነገር ያስፋፉት። ነጃትን የሚፈልግ ሰው፣ መዳንን የሚፈልግ ሰው የዒባዳ ቁንጩ የሆነውን ዱዓን ሊያቅ ሊጠብቅ ይገባል። ከአላህ ውጭ ላለ አካል ለማንም አሳልፎ ሊሰጣ ይገባው። መለመን ካለብን አላህን እንለምናለን። ካልሆነ እጃችን ሰብስበን ቁጭ እንላለን። ከአላህ ውጭ ያለን አካል ለምነን ዲናችንን ልናበላሽ አኺራችንን ልናበላሽ ጌታችንን ልናስቆጣ በጭራሽ አይገባም። ዱዓ የዒባዳ አካል የዒባዳ አካል ብቻ ሳይሆንም ወደፊት እንደምናየው ዱዓ ማለት የዒባዳ ቁንጮ ነው፣ አስኳል ነው ተብሏል። ይህ ደረጃ ያለውን ዱዓን ከአላህ ውጪ ካለ አካል መጠየቅ ይቻላል። ዱዓ ዒባዳ አይደለም። ዒባዳ የሚባለው መተናነስ ሲኖር ነው። ማንኛውም አንድን አካል ከእሱ ጥሩን ነገር ተስፋ አድርጎ ወይም ደግሞ አደጋን እሱ ምክንያት ማስወገድ ፈልጎ የሚለምን ሰው መተናነሱ የማይቀር ነገር ነው። ዱዓ ማለትም መተናነስ ብቻ ማለት አይደለም። ብዙ ትርጉሞች አሉት። ኢንሻአላህ ተዓላ ይሄን ሳምንት የምናየው ይሆናል። ዛሬ ይደርሳችሁ ነው በዚህ በቃል በቀጣይ ደርስ ኢንሻአላህ ተዓላ ዱዓ ማለት ከቋንቋ አንጻር ምን ማለት እንደሆነና ከአላህ ውጪ ያለን አካል መለመን ሽርክ እንደሆነ እንደዚሁ ደግሞ በስተመጨረሻም ከአላህ ውጪ ያለን አካል መለመን ሽርክ አይደለም፣ ነቢዩን፣ ወልዮችን፣ ሳልሖችን መለመን ይቻላል ሲሉ እንደ ደሊል ብለው የሚያቀርቧቸው መከራከሪያዎችንም አንስተን